በተሰጠን ጊዜ ሳንዘናጋ ሳንሰንፍ ማገልገል ትርፋማ ያደርጋል። ሀብት የሚሰጠን እውቀት የሚሰጠን ስጋዊ ጸጋ የሚባሉት ማለት ነው። የሚሰጠን ስልጣን የሚሰጠን ሌላው ልንጠቅምበት ነው፣ ሌላው ልናገለግልበት ነው። በሰማይ መዝገብ ስማችን እንዲጻፍ በጎ ልናደርግበት ነው። ነገ ተመልሼ ኃጢአትን እንዳልሰራ ስለምፈራ ንስሐ አልገባም የሚሉ ሰዎች ነገ ተመልሼ ኃጢአትን እንዳልሰራ ስጋው ደግሞ አልቀበልም የሚሉ ሰዎች ቤተ እግዚአብሔር ሄጄ ወንጌሉን ሰምቼ በወንጌሉ መኖር ባልችል እግዚአብሔር ከሚፈርድብኝ ቃሉን ባልሰማ ወደ ቤተ ክርስቲያን ባልሄድ ብለው የራቁ ሰዎች አሉ እኮ። ዛሬ አንዲቷ ጸጋ የልጅነት ጸጋችን ነች። ልጅ መሆናችን የእግዚአብሔር ልጆች ነን። ልጅነታችን ልንገልጸው ያስፈልጋል። በልጅነታችን መልካም ፍሬ ልናፈራ ይገባናል። ያ ሳይሆን ሲቀር ግን የልጅነት ጸጋችን እንገፈፋል። ባልተሰጠን ጸጋ ስናገለግል፣ ማልማት ሳይሆን እናጠፋለን ማትረፍ ሳይሆን እናከስራለን። ስለዚህ ከአገልግሎት ውጭ የሚሆን ክርስትና ሕይወት የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ በመላው ዓለም የምትገኙ ይህንን ትምህርት የምትከታተሉ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች እንዳላችሁበት ሀገር የጊዜ አቆጣጠር እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱ የጠበቀን ለዚህች ዕለትና ለዚህ ሰዓት ያደረሰን አምላካችን ልዑል እግዚአብሔር ክብር፣ ምስጋና ይድረሰው። እንደ እግዚአብሔር ፈቃድ የእግዚአብሔርን ቃል መነጋገር እንጀምራለን። የሚስጥር ባለቤት አምላክ ቅዱስ ያለውን እግዚአብሔር ሚስጥሩን ጥበቡን ለሁላችን ይግለጽልን። ባለፉት ጊዜያት በጾመ ሁዳዴ በየሳምንቱ ያለውን የእሁድን የቅዱስ ያሬድ ስያሜ መሰረት በማድረግ በቤተ ክርስቲያናችን የሚሰጠውን አገልግሎት መሰረት አድርገን እየተማማርን ቆይተናል። ለዛሬም ካቆምንበት የምንቀጥል ይሆናል ስድስተኛው ሳምንት እሁድ እንደ ቅዱስ ያሬድ ስያሜ ገብር ኄር ይባላል። በዚህ ስያሜ ቤተ ክርስቲያን ስለ ቅን አገልጋዮች፣ ለአገልጋዮች ስለሚሰጠው ልዩ ልዩ ጸጋ፣ አገልጋዮች በማገልገላቸው ስለሚያገኙት ከእግዚአብሔር ስለሚሰጣቸው ሽልማት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌው በምሳሌ ያስተማረውን በወንጌል ክፍል ያለውን ጠቅሳ ስለ አገልግሎትና ስለ አገልጋዮች ስለ ጸጋ ሽልማት ቤተ ክርስቲያን ታስተምራለች። መግቢያው ላይ እንደተናገር ነው የየሳምንቱን ስያሜ የሰየመው ታላቁ ሊቅ ቅዱስ ያሬድ ነው። ይህንንም ገብር ኄር በማለት ስድስተኛውን ሰንበት ሰይሞታል። በዚህ ዕለት በቅዳሴው ላይ በዕለተ እሁድ በሰንበተ ክርስቲያን በቅዳሴው ላይ የሚነበቡ ምንባባት ከመጽሐፍ ቅዱስ ክፍል የመጀመሪያው ዲያቆን አንደኛው ዲያቆን የሚያነበው በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 16 ያለውን ሲያነብ ተጨማሪ ሆኖ የገባው ዲያቆን ንፍቅ ዲያቆኑ ደግሞ በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 እስከ 12 ድረስ ያለውን ያነባል። ተጨማሪ በመሆን የገቡት ካህን ንፍቁ ካህን የሐዋርያት ሥራ ምዕራፍ 1 ከቁጥር 6 እስከ 9 ያለውን ያነባሉ። ወንጌል ከመነበቡ በፊት ከቅዱስ ዳዊት ዝማሬ መዝሙረ ዳዊት መዝሙር 39 ቁጥር 8 ላይ ያለውን ኃይለ ቃል ገባሬ ሰናይ ዲያቆኑ በቅዱስ ያሬድ ዜማ ምስባኩን ያሰማል። ምስባኩም እንዲህ የሚል ነው። ከመእንግር ፈቃደከ መከርኩ አምላኪየ፣ ወሕግከኒ በማእከለ ከርሴ ዜኖኩ ጽድቀከ በማኅበር ዓቢይ። ይህም ማለት አምላኬ ወይ ፈቃድህን ለማድረግ ወደድኩ፣ ሕግህን በልቤ ውስጥ ነው፣ በታላቅ ጉባኤም ጽድቅህን ተናገርኩ እና አውራለሁ እናገራለሁ ማለት ነው። የቅዱስ ዳዊትን ቃል መሰረት በማድረግ ምስባኩ እንዲያቆኑ ካሰማ በኋላ የዕለቱ ገባሬ ሰናይ ካህን የሚያነቡት የእለቱን ስያሜ የያዘውን የወንጌል ክፍል ነው። ይኸውም በማቴዎስ ወንጌል ምዕራፍ ሃያ አምስት ከቁጥር 14 እስከ 31 ያለው የወንጌል ክፍል ይነበባል። በዚህ የወንጌል ክፍል መነሻነት ነው ቅዱስ ያሬድም እለቱን ሰይሞ ገብር ኄር ያለው ቸር አገልጋይ መልካም አገልጋይ ማለት ነው። የእለቱ መዝሙርም ሊቃውንቱ የሚዘምሩት መኑ እቱ ገብር ኄር ቸር መልካም አገልጋይ ማን ነው የሚለውን ነው። ይህ ለእያንዳንዳችን ራሳችን የምንጠይቀውም ጥያቄ ነው። በእግዚአብሔር ዘንድ መልካም ተብሎ ሽልማት ለመሸለም መልካም አገልጋይ መሆን ያስፈልጋል። በተሰጠው ጸጋ ማገልገል ያስፈልጋል። በወንጌሉ ላይ የምናገኘው ጌታ በምሳሌ ያስተማረው ትምህርት ነው። ይኸውም አንድ ባለጠጋ እንደነበረ ይህ ባለጠጋም አገልጋዮቹን ወደ እርሱ ጠርቶ ወደ ሩቅ አገር እሄዳለሁ፣ ተመልሼ እስክመጣ ድረስ በምሰጣችሁ ሀብት ትርፍ እንድታተርፉበት፣ ስራ እንድትሰሩበት በማለት ለአንዱ አምስት መክሊት ለሌላው ሁለት መክሊት ለሶስተኛው ደግሞ አንድ መክሊት እንደሰጣቸው እነዚህ አገልጋዮች ከጌታቸው የተሰጣቸውን መክሊት እንደተቀበሉና እያንዳንዳቸው ጌታቸው ተመልሶ መጥቶ እስኪጠይቃቸው ድረስ የነበራቸውን ተግባር ጌታ በምሳሌ አስተምሯል። እነዚህ ሶስት አገልጋዮች መክሊት ከተሰጣቸው በኋላ አንደኛው አክሊል አምስት የወሰደ የነበረው ጌታው ድጋሚ መጥቶ የሰጠውህን መክሊት ምን አደረግከው? ምን ሰራህበት? ብሎ በጠየቀው ጊዜ ጌታ ሆይ አምስት መክሊትን ሰጥተህ የነበረ ሌላ አምስት አትርፍ ያለው በማለት አስር አድርጎ ለጌታው አስረከበ። ጌታም መልካም አደረግህ አንተ መልካም አገልጋይ ገብር ኄር በጥቂቱ ስለታመን በብዙ ላይ ስለምሾምህ ና ወደ ጌታህ ደስታ ግባ፣ የሚል የሕይወትን ቃል አሰማው። መልካም አድርገሃል፣ ቸራ አገልጋይ ነህ፣ በሰጠውህ አትርፈሃል፣ ና ወደ ጌታህ ደስታ ግባ። ዘለዓለማዊ ደስታ ስጋዊ አይደለ መንፈሳዊ፣ ምድራዊ አይደለ ሰማያዊ፣ ጊዜያዊ አይደለ ዘለዓለማዊ፣ ከእግዚአብሔር የሆነ ደስታ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 ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህ ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል ቅዱስ ጳውሎስ። ስለዚህ እነዚህ አገልጋዮች ለእያንዳንዳቸው እንደሚጠቅማቸው እንደ አቅማቸው የተሰጣቸው ስጦታ ነው። ለአገልግሎት የሚሆን ጸጋ ነው የተሰጣቸው ሊያተርፉበት። ስለዚህ አንደኛው አምስት ተሰጥቶት ነበረ። ሁለተኛው ደግሞ ሁለት ነው የተሰጠው። ሁለተኛውም እንደ አንደኛው አምስት ተሰጥቶት እንደነበረው ጌታው ከብዙ ጊዜ በኋላ ተመልሶ ሲጠይቀው፣ ጌታ ሆይ ሁለት መክሊት ሰጥተ የነበረ ሌላ ሁለት አትርፌበታለሁ ብለው አራቱን አስረከበ። ልክ እንደ አንደኛው መልካም አገልጋይ ተባለ። ይህም ሰው መልካም አገልጋይ በማለት ጌታችን ለአንደኛው የሰጠውን ሽልማት ለእሱም ሰጠው። መልካም አደረግ፣ ቸር አገልጋይ በጥቂቱ ስለታመልክ በብዙ ላይ እሾምሃለሁ ና ወደ ጌታ ደስታ ግባ ተባለ። በብዙ ላይ ሊሾም ጥቂት በተሰጠው ስላተረፈ ስለሰራበት ይሄ ሆነ። ሶስተኛው አገልጋይ ደግሞ አንድ መክሊት ነው የተሰጠው። ጸጋ ልዩ ልዩ ነው። ለእያንዳንዱ እንደ አቅሙ ነው የሚሰጠው፣ ቅዱስ ጳውሎስ እንደገለጸልን። ስለዚህ ይሄኛው ሶስተኛው ደግሞ አንድ መክሊት ተሰጠው። ሶስተኛው ከሁለቱ በተለየ ሁኔታ የአስተሳሰብም ድዊ ነበረ። አእምሮው ራሱ በጎን ማሰብ የማይችል፣ ለበጎ ነገር ያልተነቃቃ፣ በራሱ ደካማ የነበረ ሰው ነው። ስለዚህ ይህ ሰው ከድካም አስተሳሰቡ በልቦናው ድካም፣ ጌታው ያልሆነውን ነገር በማሰብ በክፋት ሆኖ የተሰጠውን መክሊት ሳያተርፍበት ቆየ። ቢሰርቁኝስ፣ ሌቦች ቢወስዱብኝስ፣ ቢዘርፉኝስ ቢጠፋብኝስ በሚል ፍርሃት ተይዞ ጌታ ሰጥቶት የነበረውን መክሊቱን ደበቀ፣ ቀበረ። እነዛ ሁለቱ ቀርበው ከጌታቸው ሽልማት ሲቀበሉ እርሱም ተጠየቀ። የሰጠሁን መክሊት ምን አደረግከው የሚል ጥያቄ ጌታው አቀረበለት። የመለሰው መልስ ግን እግዚአብሔርን የሚያስደስት አልነበረም። ጌታ ሆይ፣ አንተ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው መሆንን አወቅሁ። ስለዚህ ፈራሁህ። ሄጄም መሬት ቆፍሬ መክሊትህን ጉድጓድ ውስጥ ቀበርኩት። ገንዘብ ይኸውልህ ውሰድ አለና ይዞት ተሰጥቶት የነበረውን አንዱን መክሊቱን መለሰ። ጌታ በምላሹም በነበረውም ነገር ደስ አልተሰኘም። ስለዚህ ምን አለው? ይህን ያህል ጨካኝ እንደሆኑ ካወቅ ንብረቴን ከነወለዱ ልትመልስ ይገባ ነበር። ገንዘቤን ልትሰራበት ሲገባ ለምን ቀበርከው ብሎ መክሊቱን ወደ እርሱ ወስዶ ለባለ አምስቱ ጨመረለት። ለሌላው ይጨመርለታል በማለት በጸጋ ላይ ጸጋ አብዝቶ ለቀደመው ለትጉሁ፣ ለብርቱ፣ ለዛ ሰው እንዲጨመርለት አደረገ። ይህንን ሰው ግን ወደ ጨለማው እንዲጥሉት፣ ከጌታ ደስታ ውጭ እንዲያደርጉት ነው የተፈረደበት። እግዚአብሔር ሁላችንን ከዚህ ፍርድ ይጠብቀን። በእነዚህ አገልጋዮች ውስጥ የምንመለከታቸው ነገሮች አሉ። አንደኛ ባለጸጋ የተባለ ዓለማትን ሁሉ የፈጠረ እግዚአብሔር ነው። አገልጋዮች የተባሉት ደግሞ የእርሱ ባለሟሎች የሆኑ ክርስቲያኖች በሙሉ ነን። ከብፁወ ቅዱስ ከቅዱስ ፓትርያርኩ ጀምሮ ብፁዋን ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ካህናት፣ ቀሳውስት፣ ዲያቆናት፣ ሁሉም እያንዳንዱ የተሰጠው ጸጋ አለ። ምእመናን፣ ህዝባውያን የተሰጠን ጸጋ አለ። እያንዳንዱ ሰው በተሰጠው ጸጋ ማገልገል እንደሚገባው ጌታ ያስተማረው የምሳሌ ትምህርት ነው። ለእያንዳንዱ እንግዲህ በዚህ ዓለም ውስጥ ስንኖር እግዚአብሔር ሁለት አይነት ጸጋ ይሰጠናል። አንደኛው መንፈሳዊ ጸጋ ነው፣ ለመንፈሳዊ አገልግሎት የምንጠቀምበት፣ ዘላለማዊ ክብርን የምናገኝበት፣ እግዚአብሔርን ደስ በማሰኘት ወደ ተሻለው ክብር የምንሸጋገርበት መንፈሳዊ ጸጋ አለ። ሁለተኛው ስጦታ ወይም ጸጋ ደግሞ የሚባለው ስጋዊ ጸጋ ነው። ስጋዊ ለዚህ ዓለም ኑሯችን ለዚህ ዓለም ጉዟችን የሚሆነን እውቀት፣ ስጋዊ የተለያዩ ጥበባት የሚሰጠው ሀብት፣ ንብረት ድሆችን በመርዳት የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስ የተቸገሩትን በመጎብኘት ትርፍ እንድናተርፍበት እውቀትን ይሰጣል። ሀብትን ይሰጣል። እያንዳንዱ የሚሰጠው ለትርፍ ነው። እንኳንና የተሰጠን ስጦታ እኛ ራሳችሁ የእኛ አይደለንም የእግዚአብሔር ነን። እግዚአብሔር ወደዚህ ዓለም ሲያመጣን በዓላማ ነው። የሚሰጠንም ስጦታ ለዓላማ ነው፣ እንድናተርፍበት ማለት ነው። ይሄንን ነው ጌታ በምሳሌ ያስተማረው። አገልጋዮች የተባልን ክርስቲያኖች በሙሉ በተሰጠን ጸጋ እንድናገለግልበት ማለት ነው። ቸር አገልጋዮች፣ መልካም አገልጋዮች እንድንሆን በዚህም ደግሞ ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወትን ቃል ለመስባት እንድንበቃ ቤተ ክርስቲያን ይህንን ዕለት ቅዱስ ያሬድ በሰየሙ ስያሜ መሠረት ወንጌሉን ጠቅሳ ክርስቲያኖች ሁሉ ለዚህ የተጋን እንድንሆን ታስተምራለች። በምሳሌ የተቀመጡትን አገልጋዮች ስንመለከታቸው ሁለቱ ባለ አምስትና ባለ ሁለት የተቀበሉት የተሰጣቸው አገልጋዮች ባሕሪያቸው ተመሳሳይ ነው። የመጀመሪያው ባህሪያቸው በተሰጣቸው ጸጋ አልታበዩም አልታበዩም ትዕቢት አልነበረባቸውም። ባለ አምስቱ ብዙ ተሰጠኝ አላለም። ባለሁለቱም ሁለቱም ትንሽ ሆነብኝ አላለም። በተሰጣቸው ልክ ማገልገልን ነው ምርጫቸው ያደረጉት ማገልገልን። ስለዚህ ትዕቢት አልነበረባቸውም፣ በትህትና ሆነው አገልግለዋል። ስለዚህ ትርፋማ ሆነዋል። ለትሑታን ጸጋ እግዚአብሔር ይሰጣቸዋል። በትህትና የሚያገለግል ሰው እግዚአብሔር በጸጋ ላይ ጸጋን ያበዛለታል። በተሰጠው የሚታበይ ወይም ደግሞ ለእርሶ የተሰጠውን ትቶ የሌላውን ጸጋ የሚመለከት የነበረውንም ነገር ይነጠቃል፣ ያጣል። ባለ ሁለቱ ለእኔ ሁለት ለእሱ ግን አምስት ተሰጠው ብሎ በባለ አምስቱ አልቀናም። ባለ አምስቱም ለእኔ አምስት ለእሱ ግን ሁለት የኔ በዛብኝ ብሎም አልሰነፈም። በተሰጣቸው ማገልገልን ምርጫ አደረጉ። ሁለቱም አንደኛው ይሄ ነው ሕይወታቸው ውስጥ የምንመለከተው አገልጋዮች ልንሆን በአርባ በሰማንያ ቀን ሀብተ ወልድና ስመ ክርስትና የተሰጠን ክርስቲያኖች በሙሉ አገልጋይነት የሁላችን ጸጋ ነው። ሁለት አይነት አገልግሎት አለ፤ ክህነታዊ አገልግሎት አለ፣ ህዝባዊ አገልግሎት አለ። ስለዚህ ከአገልግሎት ውጭ የሚሆን ክርስትና ህይወት የለም። ክህነታዊ አገልግሎት የሚባለው በስልጣነ ክህነት እግዚአብሔር በሰጠው ስልጣን የሚያገለግሉት አገልግሎት ነው። ለተመረጡት ብቻ የሚሰጥ ማለት ነው። ህዝባዊ አገልግሎት የሚባለው ደግሞ ክርስቲያኖች በሙሉ የሚያገለግሉት አገልግሎት ነው። ስለዚህ የትኛው ጋነን ብሎ ለይቶ ማገልገል ያስፈልጋል። ሁሉም በተሰጠው ልክ ባለ አምስቱም ባለ ሁለቱም እንዳደረጉት ሁሉም በተሰጠው ለማገልገል በትህትና መጓዝ ያስፈልጋል። በትህትና መሮጥ ያስፈልጋል። አዎ ይሄ ሲሆን ትርፍ ማትረፍ ይቻላል፣ ብርታት ማግኘት ይቻላል። ስለዚህ እነዚህ ሰዎች የነበረው የመጀመሪያ ነገራቸው ይሄ ነው። ሁለተኛው እነዚህ ሰዎች ከተሰጣቸው ጊዜ ጀምሮ ጊዜያቸውን ተጠቅመውበታል፣ አልሰነፉም። ጌታቸው እስኪመጣ ቀን አለን እያሉ ቀጠሮ አልሰጡም። ልክ በዘመነ ኖህ እንደነበሩት ሰዎች አልሰነፉም። በኖህ ዘመን የነበሩ ሰዎች ኖህ ከመከራ እንዲወጡ ከጥፋት እንዲድኑ እግዚአብሔር የንስሐ ጊዜ ሰጥቷችኋል፣ ዘመን ሰጥቷችኋል ሲላቸው መቶ ሃያ ዘመንማ ከተሰጠን መቶን እንብላ፣ እንጠጣ፣ እንደስት፣ ለስጋ ፈቃዳችን እንኑር፣ በሀያው ዘመን ደግሞ ንስሐ እንገባለን ብለው ተዘናጉ። ኖህና ቤተሰቡ ደግሞ መዳኛ ምርከባቸውን ለማዘጋጀት ቀጠሮ ሳይሰጡ ዕለቱን ጀመሩ። ስለዚህ ኖሆና ቤተሰቡ ከጥፋት ውሃ ሲድኑ፣ እነዛ ግን ገና ጊዜ ያለን ቀን አለን እያሉ ቀጠሮ ሰጡ የነበሩት ከሰማይ ከምድር የፈላ ውሃ ጥፍቷቸዋል። እግዚአብሔር ከጥፋት ይጠብቀን። እነዚህ ሰዎች በጊዜያቸው ተጠቀሙበት ባለ አምስቱም ባለ ሁለቱም። እኛስ ዛሬ ያለን ሰዎች አዎ ቤተ ክርስቲያን ለመቅረብ ንስሐ ለመግባት ስጋው ደሙ ለመቀበል በተሰጠን ጸጋ በሀብታችን በእውቀታችን ካህናት በተሰጠን ጸጋ ለማገልገል ለነገ ቀጠሮ እየሰጠን ያለን ሁሉም ሰው የየራሱ ጸጋ አለው። ሁሉም ሰው አንድ አይነት ሁሉም ጸጋ አይኖረውም። ለእያንዳንዱ ለጥቅም ይሰጠዋል። አዎ ለእያንዳንዱ። ስለዚህ የክርስቶስ አካል የሆንን ክርስቲያኖች አካል እንደ መሆናችን የተሰጠን ጸጋ አለ። የእጅ አገልግሎት አለ። የአይን አገልግሎት አለ። የጆሮ አገልግሎት አለ። ያለ አገልግሎት የሚኖር አካል የለም፣ መኖር የለበትም። ያለ አገልግሎት የሚኖር ከሆነ ሌላውንም አካል እንዳይጎዳ ይቆርጣል፣ ይጣላል። እነዚህ ባለ አምስቱና ባለ ሁለቱ መክሊት የተሰጣቸው አገልጋዮች መልካም አገልጋዮች ነበሩ፣ ቸር አገልጋዮች ነበሩ። ጊዜያቸውን በአግባቡ መጠቀም ችለዋል። ስለዚህ ትርፋማ ሆኑ። የመጀመሪያው በትህትና ከትዕቢት ጸርተው፣ ሁለተኛ በጊዜ መጠቀምን ችለውበታል። ስለዚህ አተረፉበት። እንደ ተሰጣቸው ጸጋ መጠን እጥፍ አድርገው አመጡ። ወንጌልን የመስበክ የመምከር፣ የመዘመር፣ ትንቢትን የመናገር ሌሎችም ልዩ ልዩ ጸጋ ያለው ሰው በተሰጠው ጸጋ ማገልገል አለበት። የሌላውን ጸጋ እያየ መቀመጥ የለበትም። እንዲሁም ደግሞ ሰነፍ መሆን የለበትም። በጊዜው መጠቀም ያስፈልጋል። መስራት ያስፈልጋል። የነዚህ የሁለት አገልጋዮች የነበራቸው ነገር ይሄ ነው። ስለዚህ ሽልማታቸው መጀመሪያ በጌታቸው መመስገን ነው። በእግዚአብሔር ዘንድ መመስገን፣ በፈጠራቸው አምላክ መመስገን፣ መልካም አገልጋይ ገብር ኄር ተብለው መጠራት። አዎ ካከበረ የማይንቅ እግዚአብሔር አከበራቸው። መልካም አገልጋይ ተባሉ። ይሄ ብቻ አይደለም፣ ወደ ጌታቸው ደስታ መግባት ተሰጣቸው ወደ ጌታቸው ደስታ ዋጋቸው እኩል ነበረ። የተለያየ ጸጋ ስለተሰጠ የክብር ልዩነት የለም። ሁሉም አንዲት መንግስተ እግዚአብሔርን ነው የሚወርሰው። ያንቺን አንዲት የእግዚአብሔር መንግስት ለመውረስ ግን ሁሉም ሰው በተሰጠው ጸጋ ሊያገለግል ይገባዋል። ከሰጪው አንጻር ሲታይ የባለ አምስቱም እንደ ባለ ሁለቱ የባለ ሁለቱም እንደ ባለ አምስቱ ጥቂት ነበር። ሰው በተሰጠው ሳያንጎራጉር የሚያገለግል ከሆነ የሚሰጠው ሽልማትም እኩል ነው ማለት ነው። ለሰው ልጅ የሚጠቅመውን ችሎታውን፣ አቅሙን አውቆ የሚሰጥ ባለቤቱ እግዚአብሔር ነው። ባለጸጋ የተባለ እግዚአብሔር ስለሆነ ማለት ነው። ስለዚህ ለእያንዳንዳችን እንደ ችሎታችን ልንጠፋበት ሳይሆን ልንጠቀምበት፣ ለውድቀታችን ሳይሆን ለትንሳያችን ጸጋን የሚሰጥ እግዚአብሔር ነው። እንደ አቅማችን ነው የሚሰጠን። ስለዚህ በተሰጠን አቅም ማገልገል ትርፋማ ያደርጋል። በተሰጠን ጊዜ ሳንዘናጋ ሳንሰንፍ ማገልገል ትርፋማ ያደርጋል። እነዚህ ሁለቱ አገልጋዮች እንዲህ ያለ ጸጋ ነበራቸው። ባህሪያቸው ይሄ ነው፣ መገለጫቸው ይሄ ነው። ሶስተኛው ሰው ግን በተለየ ሁኔታ ከአስተሳሰቡ ጀምሮ ድካም ነበረበት። እንግዲህ የሁሉ ነገር መነሻ አስተሳሰብ ነው። ሰው ባስተሳሰቡ ደካማ ከሆነ ተግባሩም ደካማ ነው፣ ንግግሩም ደካማ ነው። የሚጎዳ ነው ሌሎችን የሚጎዳ ራስንም የሚጎዳ ነው። የሚሆነው ይህ ሰው ከመጀመሪያው በተሰጠው ነገር ከማትረፍ ይልቅ ከንቱ ክፉ ነገርን ያሰበው። አንድ የሚያስመሰግነው ነገር ግን አለ። ለእኔ አንድ ብቻ ነው የሰጠኝም ብሎ አልተማረረም። ይህ ያስመሰግነዋል። ለእኔ አንድ ብቻ እንዴት ትሰጠኛለህ ብሎ ክፉ ነገር በዚህ አልተናገረም። ሌላው ግን በተሰጠው መስራት አለመቻሉ አስወቅሶታል። አለመስራቱ ብቻ አይደለም፣ ስለ ጌታው ያስብ የነበረው ጨካኝ ነው ያጠፋኛል፣ ይቀጣኛል በማለት በፍርሃት የተያዘ ነበር። ፍርሃት ሰው ካለው መራመድ አይችልም። ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ አራት ላይ ፍጹም ፍቅር ፍርሃትን ያስወግዳል ይላል። ፍርሃት ፍቅርን የማጣት መገለጫ ነው። ፍቅረ እግዚአብሔር ፍቅረ ቢጽ የሌለው ሰው ፈሪ ነው። በኃጢአት የተተበተበ በኃጢአት ሸክም የተያዘ ሰው ፈሪ ነው። በወንድሙ ላይ ክፉ የሚያደርግ ሰው ፈሪ ነው። እንደ ቃይል ቃይል ወንድሙን አቤልን ከገደለ በኋላ ፈሪ ነው የሆነው። በኦሪት ዘፍጥረት ምዕራፍ አራት ላይ እንደምናነበው የሚቅበዘበዝ የሚጨነቅ ነው የሆነው። የወንድሜ ጠባቂ አይደለሁም ብሎ ክፉ የሚናገር ነው የሆነው። ፍርሃት የኃጢአት ውጤት ነው። ፍቅርን የማጣት ውጤት ነው። ይህ ሰው ፈሪ ነበረ። ስለዚህ የጎደለው ነገር አለ ማለት ነው። ስለጎደለው ነው በፍርሃት የተያዘው። ከዛም ባለፈ ነገር የተሰጠውን ጸጋ ቀበረው፣ መሬት ቆፍሮ ቀበረ የሚለው በምሳሌ የተነገረው ለሌላው እንዳይጠቅም አድርጎ ለራሱ ብቻ ያዘው አልሰራበትም ማለት ነው። አልሰራበትም፣ አልገለጠውም፣ አልመሰከረውም፣ ብርሃን ሆኖ አልታየበትም። ጸጋ የሚሰጠው በጨለማ ያሉትን ወደ ብርሃን እንድናመጣ ነው። የወደቁትን እንድናነሳ ነው። የጠፉትን እንድንመልስ ነው። ተስፋ ለቆረጡ ተስፋ መንግሥት እግዚአብሔር እንድናሳውቃቸው ነው። ከእግዚአብሔር ጋር እንድናገናኛቸው ነው። ለጥቅም ነው የተሰጠው ሌላውን ልንጠቅምበት ማለት ነው። ሀብት የሚሰጠን እውቀት የሚሰጠን ስጋዊ ጸጋ የሚባሉት ማለት ነው። የሚሰጠን ስልጣን የሚሰጠን ሌላው ልንጠቅምበት ነው። ሌላው ልናገለግልበት ነው። በሰማይ መዝገብ ስማችን እንዲጻፍ በጎ ልናደርግበት ነው። ይሄ ሰው ያንን ማድረግ አልቻለም። ባለ አምስቱ እና ባለ ሁለቱ ያንን ሲያደርጉ እሱ ግን ቀብሮ ያዘው። ከዛም ደግሞ ጌታው ሲጠይቀው አንተ ጨካኝ ስለሆን ካለ ያልሆነ ነገር አቀረበ። ራሱን ነፃ ለማውጣት እንዲህ አቀረበ። ፍርድ እንዳይመጣብኝ እንዳትቀጣኝ ብዬ ደበቅኩት። አው ብዙዎች የዚህ አይነት ህይወት ያለን ሰዎች አለን። ዛሬም ነገ ተመልሼ ኃጢአትን እንዳልሰራ ስለምፈራ ንስሐ አልገባም የሚሉ ሰዎች፣ ነገ ተመልሼ ኃጢአትን እንዳልሰራ ስጋው ደግሞ አልቀበልም የሚሉ ሰዎች ቤተ እግዚአብሔር የጄ ወንጌሉን ሰምቼ በወንጌሉ መኖር ባልችል እግዚአብሔር ከሚፈርድብኝ ቃሉን ባልሰማ ወደ ቤተ ክርስቲያን ባልሄድ ብለው የራቁ ሰዎች አሉኮ ዛሬም። ይህ ግን ከፍርድ አያድንም። ይህ አስተዋይነት አይደለም። በእግዚአብሔር ዘንድ ዋስትና የሚሆን ሐሳብ አይደለም፣ ምክንያት አይደለም። አዎ ለምንድን ነው ንስሓ የማትገቡት ሲባሉ ተመልሼ ኃጢአት ብሰራስ፣ ለምንድን ነው ስጋው ደሙን የማትቀበሉት ሲባሉ ተመልሼ በኃጢአት ብያዝስ፣ በወድቅስ እግዚአብሔር ያዝንብኛል፣ ያ ከሚሆን ስጋውን ደሙን ሳልቀበል ንስሓ ሳልገባ እንዲሁ ጠብቀው ይሻለኛል የሚሉ ሰዎች የዚህ ባለ አንዱ መክሊት አይነት ጠባ ያላቸው ሰዎች ማለት ነው። ይህ ባለ አንድ መክሊት የተባለው ግን የነበረውንም ጸጋ ተነጠቀ። አንዲቷ ጸጋ የልጅነት ጸጋችን ነች። ልጅ መሆናችን፣ የእግዚአብሔር ልጆች ነን። ልጅነታችን ልንገልጸው ያስፈልጋል። በልጅነታችን መልካም ፍሬ ልናፈራ ይገባናል። ያ ሳይሆን ሲቀር ግን የልጅነት ጸጋችን እንገፈፋለን። ይህ ሰው የነበረውን ጸጋ ተገፈፈ። ላለው ይጨመርለታል፣ ተባለ ለዛኛው ለባለአምስቱ ስጡት ተባለ። ይህ ግን ከጌታው ደስታ እንዲወጣ ጥርስና ጥርስ ማፋጨት ወዳለበት፣ ልቅሶ ወዳለበት ወደ ጨለማው እንዲጣል ተፈረደበት። እግዚአብሔር ከዚህ ፍርድ ሁላችን ይጠብቀን። አትራፊ መሆን ከዚህ ፍርድ ያድናል። ይህንን ትምህርት የምንሰማ በሙሉ እንደ ባለ አምስቱና ባለሁለቱ በተሰጠን ጸጋ ለማገልገል መጀመሪያ ጸጋችንን እንወቅ። ጸጋን ለማወቅ እኛን ራሳችን የእግዚአብሔር እናድርግ፣ በጸሎት እንትጋ፣ በጾም እንትጋ፣ በቃል እግዚአብሔር ራሳችን እንመርምር። ያን ጊዜ ጸጋችን እናውቀዋለን። ከዛ በተጨማሪ በተሰጠን ጸጋ ለማገልገል በትህትና እንመላለስ፣ በትህትና እንመላለስ። ባልተሰጠን ጸጋ ስናገለግል ማልማት ሳይሆን እናጠፋለን፣ ማትረፍ ሳይሆን እናከስራለን። ስለዚህ ጸጋችን ማወቅ የመጀመሪያ ጉዳይ ነው። ስንጠመቅ አሜሮን ስንቀባ፣ ጸጋ እግዚአብሔር ተሰጥቶናል ለሁላችንም። ጸጋችንን ግን እንለየው፣ እንወቀው። ባልተሰጠን ጸጋ እንሰማራ። በተሰጠን ጸጋ የምንሰማራ ከሆነ ፍሬያማ እንሆናለን፣ ፍሬ እናፈራለን። አምነን መጓዝ ያስፈልጋል። በትህትና ሆነን መመላለስ ያስፈልጋል። ከዛ በተጨማሪ ደግሞ በትህትና ከሆነን ደግሞ የተሰጠንን ጸጋ አውቀን በዛው ነገ ከነጎድያ ሳንል ቀጠሮ ሳንሰጥ ፍሬ ለማፍራት ዛሬን እንነሳ። ጌታችን በየትኛው ሰዓት እንደሚመጣ አናውቅም። ባለፈው ሳምንት የተማርኑ ትምህርት ይሄ ነው። ሰዓቲቱን ዕለቷን አታውቃቱምና ተዘጋጅታችሁ ጠብቁ ነው የተማርነው። ጸጋውን የሰጠን የጸጋው ባለቤት እግዚአብሔር በየትኛው ሰዓት መጥቶ እንደሚጠይቀን እንደሚመረምረን አናውቀውም። ያቺ የምርመራ ዕለት ዕለተ ሞታችን ነች። ነፍስ ከስጋ የምትለይባት ዕለት ነች። የእያንዳንዳችን የፍርድ ቀን በተሰጠን ጸጋ ማገልገል አለመገልገላችን በእግዚአብሔር ፊት የምንጠየቅባት ስለ ሰዓቷን አናውቃትም፣ መቼ እንደሆነ። የመዳን ቀን አሁን ነው፣ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር ሁለት ላይ አሁን እንነሳ። ንስሐ ያልገባ ንስሐ እንግባ፣ ከሥጋ ወደ ምርቅ ን ሥጋ ወደሙን እንቀበል። የበተሰጠን ጸጋ ለማገልገል እንትጋ፣ ድሆችን በመጎብኘት መንፈሳዊ ጸጋ የተሰጠንም ካህናት፣ በተሰጠን ጸጋ ሰባኪው በስብከቱ፣ ዘማሪው በዝማሬው እያንዳንዳችን እንደተሰጠን ጸጋ መጠን አገልግሎታችን ልናጸና ልንበረታ ይገባናል። ያን ጊዜ የጸጋው ባለቤት ለእያንዳንዳችን እንደ ፍሬያችን መጠን ዋጋን ይሰጠናል። ለዚህ የታመነ አምላክ ነው። በተሰጠን ጸጋ አገልግለን መልካም ቸር አገልጋይ ለመባል ወላዲት አምላክ ትርዳን፣ ይቆየን። አለ